እንደምን አመሻችሁ የተከበራችሁ ተመልካቾቻችን፣ ከእለቱ የቢዝነስና ምጣኔያት ዘገባዎች ጋር እኔ ፍራውል ኃይሉ ነኝ። ተመልካቾቻችን፣ የምንዛሪ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን መለስ የገንዘብ እጥረትና የዜጎች ቤት የመግዛት አቅም ማነስ በዘርፉ ላይ የሚታዩ ተግዳሮቶች ናቸው ሲሉ የሪል ስቴት አልሚዎች ተናገሩ። ጊፍት ሪል ስቴት አላተኛ ዙር የመኖሪያ ቤትና የንግድ ሱቆች ሽያጭ ኤክስፖ በዛሬው ዕለት ይፋ አድርጓል። ተጨማሪ አለን። ጊፍት ሪል ስቴት የአመቱ የሽያጭ ማጠቃለያ ኤክስፖን በይፋስ ጀምሯል። ኤክስፖ ከሰኔ 13 ቀን እስከ ሰኔ 23 ቀን 2017 ዓ.ም የሚቆይና የሁለት በመቶ ቅድመ ክፍያና የ25 በመቶ ቅናሽ መደረጉን በዛሬው እለት በተዘጋጀው መርሃ ግብር ላይ ይፋ ተደርጓል። ጊፍት ሪል ስቴት ከዚህ ቀደም የሽያጭ ኤክስፖ ላይ ከ16000 በላይ ቤቶችን ለሽያጭ ቀርበው እንደነበር የጊፍት ሪልስቴት ሽያጭና ማርኬቲንግ ዳይሬክተር ብርቁ ይርጋ ተናግረው አሁን በመጨረሻውና 10 ቀናት በሚቆየው በዚህ ኤክስፖ ላይ በርካታ በርካታ ቤቶች ለሽያጭ መቅረባቸውንም ተናግረዋል። ዳይሬክተሩ ጊፍት ሪልስቴት በሀገሪቱ ውስጥ ያለውን የቤት ፍላጎት ለማሟላት ና የመንግስትን ፖሊሲዎች ለማስፈጸም በዘርፉ ላይ ትኩረት ሰጥቶ እየሰራ መሆኑንም አክለዋል። ጊፍት ሪልስቴት በሁለተኛ ካምፔን ላይ እንዳስተዋወቅ ነው፣ ወደ 16 ሺህ ቤቶችን ለሽያጭ ይፋ አድርገናል እና የእነዚህን የቤት እጥረትን ዴማንድ ና ሰፕላይ በጣም ጋፕ አለው፣ የቤት እጥረት አለ። ስለዚህ የመንግስትንም ፖሊሲ ከማስፈጸምና የህብረተሰቡንም ፍላጎት ከማሟላት አኳያ በተቻለ መጠን ወደ ህብረተሰቡ የተሻለ መካከለኛ ገቢ ላለውም ዝቅተኛ ገቢ ላለውም ከፍተኛ ገቢ ላለውም ሁሉም እንደየ አቅሙ የሚገዛበትን ነገር አስተካክለን ያቅርበናል ማለት ነው። በዘርፉ ላይ የገንዘብ እጥረቶችና የማህበረሰቡን ቤት የመግዛት አቅም ማነስ እንደማነቆ የሚታይ መሆኑን አንስተው ነገር ግን የህብረተሰቡን አቅም በሚችለው መልኩ የመኖሪያ ቤቶችንና የንግድ ቤቶችን እያቀረቡ መሆኑንም ብርቁ ይርጋ ተናግረዋል። ያጋጠሙን ችግሮች የፋይናንስ እጥረቶች አሉ። የሰው የመግዛት አቅም አነስተኛ መሆን፣ እነዚህ የመሳሰሉ ነገሮች ችግሮች አሉ። ዞሮ ዞሮ ግን ሰው አፎርድ በሚያደርገው ወይ ዲዛይናችንን አስተካክለን ኳሊቲን ጠብቀን ለብረተሰቡ እያቀረብን ነው ያለ ነው። የጊፍት ሪል ስቴት ደንበኞች በብዛት በውጭ የሚኖሩ ኢትዮጵያውያን መሆናቸውን ያነሱት የጊፍት ሪል ስቴት የህዝብ ግንኙነትና የደንበኞች አገልግሎት ኃላፊ ሰለሞን አሊ ሪል ስቴቱ በከተማ ውስጥ የሚያከናውናቸው በርካታ ግንባታዎች የስራ እድል ከመፍጠር ጋር ከፍተኛ አስተዋጽኦ እያደረጉ እንደሚገኙም ተናግረዋል። ወደ ዘጠና በመቶ የእኛ ደንበኞች የኢትዮጵያ ዲያስፖራዎች ለቤተሰቦቻቸው ለወዳጅ ዘመዶቻቸው እነሱም ተመልሶ ሀገራቸው ሲኖሩ የሚሰሯቸው ቤቶች ናቸውና ይሄ ጊፍት አንጋፋ ከሆኑት ሪል ስቴቶች ውስጥ አንዱ ነው። ቀዳሚውም ነው። መንደሮችን እየሰራ ነው። አሁን ደግሞ የተለያዩ ምዕራፎች ላይ በከተማይቷ እምብርት ውስጥ ወደ አምስት ስድስት ሰባት ረዣዥም ፎቆችን እየሰራ ይገኛል ና ይሄ በእጅጉ ስራ ከመፍጠር አንጻር ማህበራዊ ኃላፊነትንም ከመወጣት አንጻር በሀገር ኢኮኖሚ ላይም በግንባታ ላይም በሚያደርገው አዎንታዊ ተጽዕኖ አንጻር ከፍተኛ ግምት የሚሰጠው እንቅስቃሴ ነው ብለን ኢቭን በሁለት ወር ውስጥ እንዳየን ከፍተኛ መጠን ያለው የህዝብ ቁጥር እየመጣ እየተመለሰ አማራጮችን እያየ እየተመለሰ ነው ያለውና ጊፍት ሪልስቴት ከሰኔ 13 እስከ ሰኔ 23 ቀን 2017 ዓ.ም በሚያደርገው አራተኛ ዙር የመኖሪያ ቤቶችና የንግድ ሱቆች ሽያጭ ላይ ቤት የመግዛት ፍላጎት ያላቸው ግለሰቦች የሆኑ ተቋማት በ2 በሁለት በመቶ የቅድመ ክፍያ መግዛት የሚችሉ መሆኑን በመርሃ ግብሩ ተመላክቷል። በግብርና ምርት ዘርፍ የተሰጠው የደላላነት ፍቃድ መሰረዙ ተነገረ። የንግድና ቀጠናዊ ትስስር ሚኒስቴር በግብርና ምርቶች ዘርፍ የተሰጠው የደላላነት ፍቃድ ሙሉ በሙሉ ተሰርዟል ሲል ማስታወቁን አሻም ከግብርና ሚኒስቴር ያገኘችው መረጃ ይጠቁማል። የንግድና ቀጠናዊ ትስስር ሚኒስቴር ዴታ አብዱልከሪም ሙሉ እንዳሉት በዘርፉ ምንም አይነት እሴት ሳይጨምሩና የንግድ ስርአቱን የሚረብሹ በርካታ ደላሎች አሉ። ስለሆነም በእህል ምርት፣ በአትክልትና ፍራፍሬ እንዲሁም በቁም እንስሳ ዘርፍ የተሰጠው የደላላነት ፍቃድ ሙሉ በ ሙሉ መሰረዙ ተነግሯል። ይህን ተከትሎ ደላሎች ከገበያ እንዲወጡ መደረጉን ጠቅሰው ከሶስት ሺ በላይ ደላሎችና አገናኞች እርምጃ እንደተወሰደባቸው አስረድተዋል። ሚኒስቴር ዴታው በቀጣይ ጉዳዩ ጋር ተያይዞ በገበያው የሚስተዋሉ ችግሮችን በዘላቂነት ለመፍታት በትኩረት ይሰራል ሲሉ አመላክተዋል። በመካከለኛው ምስራቅ የሚስተዋለው ግጭትን ተከትሎ የአውሮፓ የአክሲዮን ገበያዎች ኪሳራ ላይ መውደቃቸው ተሰማ። በመካከለኛው ምስራቅ እየጨመረ በመጣው የጂኦ ፖለቲካል ውጥረት ተከትሎ የነዳጅ ዋጋ እየጨመረ በመምጣቱ የአውሮፓ አክሲዮኖች ገበያ ውድቀት እንዳጋጠመው የሚወጡ መረጃዎች ይጠቁማሉ። በአይጂ ከፍተኛ ቴክኒክ ተንታኝ አክሴል ሩዶፍ የቀጠለው የእስራኤልና ኢራን ሚሳይል ጥቃትና የአሜሪካ ተሳትፎ የአቅርቦት መቆራረጥ ስጋት ጨምሯል ብለዋል። በዩናይትድ ኪንግደም እና የአውሮ የአውሮፓ ህብረት የውጭ ጉዳይ ሚኒስተር ቀውሱ ተባብሶ እንዳይፈጠር ከኢራን አቻቸው ጋር ሊገናኙ መሆኑም ተዘግቧል። በሌላ በኩል በኢሮ ዞን ውስጥ ያለው የግንባታ ምርት በሚያዝያ ወር ውስጥ ከሁለት ዓመታት በላይ በከፍተኛ ፍጥነት ጨምሯል። የግንባታ ውጤት በዚህ ወር በ1.7 በመቶ ጨምሯል። መጋቢት ወር የ0.2 በመቶ ቅናሽ እና በየካቲት ወር ከ0.6 በመቶ ቅናሽ በኋላ ማገገሙም ተነግሯል። በሌላ በኩል በብሔራዊ ስታቲክስ እና ቢሮ የተለየው መረጃ እንደ እንደሚያሳየው የብሪታንያ የችርቻሮ ሽያጭ መጠን ባለፈው ወር ከታኅሳስ 2023 ወዲህ ከፍተኛ ቅናሽ ማስመዝገቡን ያሳያል ተብሏል። የቢዝነስና ምጣኔ ሀብት ዜናዎች ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን።